ከይለታት በአንድ ቀን አንዲት የሶስተኛ ክፍል ተማሪ ምንባብ ስታነብ ቆይታ ምንባቧን ስትጨርስ ለጸጉሯ መታጠቢያ የሚሆን ውሃ ለማምጣት ወደ ወንዝ አመራች። ልጅቷም ወደ ወንዝ ስትሄድ ኩባያና ጀሪካ ይዛ ነበረ። ከዛም ልጅት ወንዝ እንደደረሰች ጀሪካዋን አስቀመጠችና ውሃ ለመቅዳት በኩባያዋ ቁጭ አለች። ልጅቷ ውሃ እየቀደች ሳለ ኩባያዋ ከእጅዋ መለጠና ውሃው ውስጥ ገባ። ውሃውም ኃይለኛ ነበርና ወደ ባህሩ ወስዶ ደባለቀው። ባህሩ ውስጥም ልጅቷ ሄዳ ስትፈልግ አንድ የውሃ እናት አገኘች። የውሃ እናቲቱም አንቺ ልጅ ምን ጠፍቶሽ ነው የምትፈልጊ አለቻት። ኩባያዬ ጠፍቶኝ እዚህ ባህር ውስጥ ውሃም ትቶ ቀላቅሎት፣ አለች የውሃ እናትም እኔ አመጣልሻለሁ አለቻት። ከዚያ በመጀመሪያ የወርቅ ኩባያ መጣችላት። ይህ ያንቺ ነው ወይ አለቻት። አይደለም አለቻት። በሁለተኛ የብር ኩባያ መጣችላት። ይህ ያንቺ ነው ወይ አለቻት። አይደለም አለቻት። በሶስተኛ የራሷን ኩባያ መጣችላት። ይህ ያንቺ ነው ወይ አለቻት። አዎ ይህ የኔ ነው አለቻት። የውሀ እናቲቱም በልጇ ታማኝነት ተገርማ ሶስቱንም ኩባያዎች ሰጠቻትና ወደ ቤት ሽጂ እና ተጠቀሙበት። ይሄ የወርቅ ነው፣ ይሄ የብር ነው፣ ይሄ ያንቺ ነው አለቻት። ልጅቷም እየተደሰተች ወደ ቤቷ ኩባያዋን ይዛ ወደ ቤቷ ሄደች። ቤቷ ከሄደች በኋላ የሆነውን ነገር ለጓደኞቿ ነገረቻቸው። ጓደኞቿም ታማኝነት ጥሩ እንደሆነ እና እኔ ስለታመንሁኝ የውሃ እናት ሶስት ኩባያ ሰጠችኝ አለቻቸው። እነሱም አንቺ እኮ ታማኝና ጎስ ስለሆንሽ ነው ይህን የሰጠችሽም፣ እኛም ወደፊት ታማኝ እንሆናለን አሏት። እሷም ከጓደኞቿ ጋር ስትጫወት በፍቅር አመች። የሰፈሩሁም ሰው ስለ እሷ ደግነት እና ታማኝነት ሰማ አደነቀም። ተሰብስቦ ማታ ሲጫወት ከቤታቸው አመች ይባላል። ቻናሉን ሰብስክራይብ ያድርጉ። ጀማሪ ቻናል ነው። ሰብስክራይብ ስላደረጋችሁ እናመሰግናለን።